ቸው ፈረሰኞቹን እልል እያላችሁ አጅቧቸው። መጡ ፈረሰኞቹ፣ የቦሩ ሜዳ የፈረስ ማኅበርተን ወረዳ ፈረስ ጋላቢ ማኅበርተን። እልልታ እልልታ ለፈረሰኞቹ ለለል ለኩታበር ወረዳ አዎ የፈረስ ቀላሚ ማኅበር ተኞች እልወይ ሙስልም ክርስቲያን ወገሮቻችን እልወይ እንዲህ ነው በዓለም ያከብሩት። ወሎ ላይ እንግዲህ አዎ ቅዱሳን በዓላቶቻችን ሲከበሩ እንዲህ ነው ይከበሩት። ወንድሞቻችን ልቀቁ መንገድ ልቀቁ ልቀቁ ለፈረሰኛው ለፈረሰኞቹ ልጠቁላቸው እልል እልል ቻቸው እስ እልል ባሉላቸው እ አብሬን እያጀቡ እያስመረቁ ነው የቁታ በር ወረዳ ህዝበ ሙስሊም ፈረስ ማኅበርተኛ ጋላቢዎች እንግዲህ በምታዩት መልኩ እያከበሩ